ጤና ይስጥልን። የከበረ ሰላምታችን በመላው አለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሊድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርግ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛው ጥንቅራችን በርከት ያሉ የዕለተ ቅዳሜ የነበሩ ጨዋታዎችን እንዳስሳለን። በተለይ ማንቸስተር ሲቲ እጅግ በጣም ውድ ነጥብ ያውም መውረዱን ባረጋገጠው ሳውዛምተን ጥሏል። የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በሚደረገው ጥረት ላይ ማንቸስተር ሲቲ ሁለት ጨዋታዎች ብቻ ሲቀሩት፣ ቀጣይ ጨዋታዎች ለሲቲ በጣም አደጋ እንደሆኑም እንዲሁ የተመለከትንበት ነበረ። በዛ ላይ ደግሞ ቀጣይ አጠገቡ ያሉት ክለቦች በዚህ ሰዓት የሲቲን ውጥ ነጥብ መጣል ስለተመለከቱ ለማንቸስተር ሲቲ እጅግ በጣም ከባድ ይሆናል። ኤርሊንግ ብሮታላንድ ከረጅም ጊዜ በኋላ ወደ ሜዳ የተመለሰበትም አጋጣሚ ነበረ። በፕሪሜር ሊጉ ትልቁ አጀንዳችን ነውም። ከዛ በተጨማሪ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚርሊግ ሌሎች ትልቅ ክለቦችን የተመለከተም ወቅታዊ ጥንቅሮችን እንደዚሁ አሰናድተን ይዘንላችሁ መተናል። ማሬስካ የቼልሲው አሰልጣኝ ሁለት ስምንት ምክትል ለነበሩት ሰው ፔሌግሪኒ አሁን በተቃራኒው በፍጻሜ ገጥሟቸዋል። ኮል ፓልመር የተመለከተና አነጋጋሪውን የሩመር መረጃ በቼልሲ የዝውውር መረጃ ክፍለ ጊዜ እናነሰዋለን። የሊቨርፑል የመስመር ተጫዋች ትሬንት አሌክሳንድር አርኖልድ ክለቡን ለቀቀ ማለት የክለቡ ሁለተኛ አንበል ለቀቀ ማለት ነው። ቀጣዩን አንበል እናደርሳቸዋለን። አሌክሲስ ማካሊስተር የሊቨርፑል ዝውውር ሌሎች አጀንዳዎቻችን ናቸው። አርሰናል ቤት ስንሄድ አንድ በጣም የሚያስቆጭ ዝውውር አርሰናል ቤት እናደርሳችኋለን። የአርሰናል ስፖርቲንግ ዳይሬክተር መቀየር ፍትሃዊ ነው እያሉ ይገኛሉ። ከዚህኛውም ዝውውር በኋላ አርሰናል ቀስ በቀስ የስፔን መለስተኛ ቡድን እየመሰለ ነው። አብዛኛው ስፔናውያን ወደ አርሰናል እየመጡ ይገኛሉ። ከዛ በተጨማሪ በአርሰናል በኩል ተጨማሪ መረጃዎችን ይዘናል። በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ፣ ካርሎስ ካዘሜሮ በዩናይትድ አይነኩም ስለተባሉት አዲስ ተጫዋቾችና ሀሪ ማጉርን የተመለከተ እንደዚሁም የኢሮፕ ሊግ ፍጻሜን በተመለከተ በርካታ መረጃዎች እየወጡ ይገኛሉ። ይህንንም መረጃ በዩናይትድ የመረጃ ክፍለ ጊዜ በስፋት እንቃኘዋለን። ውድ ቤተሰቦቻችን፣ ኤል ክላሲኩ በዚህ ሳምንት ትልቁ ጨዋታ ነው። ይህንንም የተመለከተም በርካታ መረጃ ይዘንላችኋል። እስከ ፕሮግራማችን ፍጻሜ ከእኛ ጋር ከቆያችሁ እነኚህና ሌሎች ርዕሰ ጉዳዮችን እያደመጣችሁ ቆይታ ታደርጋላችሁ። እንደ ሁልጊዜው ላይክ አድርጋችሁ አበረታቱን። ለሀሳብ አስተያየታችሁ ግን አስቀድመን አመስግነን ሀሳብ አስተያየታችሁን በድጋሚ በዚህኛውም የመረጃ ክፍለ ጊዜያችን ልታጋሩን ትችላላችሁ። ላይክ ማድረግ ግን እንዳይረሳ ብለን ጀመር። የካታላኑ ክለብ ባርሴሎና በኤል ክላሲኮ ጨዋታ ዙሪያ ጋዜጣዊ መግለጫ ከአሰልጣኝ ሃንስ ፊሊክ ተሰጥቷል። የተከላካይ ስፍራ ተጫዋች አሌሃንድሮ ባልዴ ከጉዳት በማገገም በጨዋታው እንዲሳተፍ የሕክምና ፍቃድ ማግኘቱ ሲረጋገጥ፣ በተጨማሪ ማርክ ከሴዶ በኤል ክላሲኮ ጨዋታ የቡድን ስብስብ ውስጥ ይካተታል። አሰልጣኝ ሃንስ ፊሊክ በሰጡት አስተያየትም አሌሃንድሮ ባልዴ እና ሌዋንዶስኪ ከረፍት በኋላ ቀይሬ ይጠቀማቸዋለሁ ብለዋል። ኤል ክላሲኮ እለተ እሁድ 11 ሰዓት ከ15 ደቂቃ ሲል በኢትዮጵያ የሰዓት ቀመር መሰረት የሚካሄድ ይሆናል። ሃንሲ ፍሊክ በሼዝኒ ደስተኛ ነኝ እንዲቆይ ይፈልጋለው እና በባርሴሎና ደስተኛ ይመስለኛል። ከዚህ በፊት አይቼ የማላቀው ነገር ትንሽ እንደሚያጨስ ነበር፣ ግን ደና፣ እሱ በትክክለኛው እድሜ ላይ ነው የሚገኘው። እናም የተረጋጋ ተጫዋች ነው። ለሚያደርገው ነገር ኃላፊነትም ይወስዳል ሲሉ ተደምጧል። አሰልጣኝ ሃንሲ ፍሊክ ሃንሲ ፍሊክ ከላሊጋ ውድድርም ጋር በተያዘ አንድ ሀሳብ አጋርተዋል። የስፔን ላሊጋን ዋንጫ ለማሸነፍ 38ቱንም ጨዋታ ምርጥ መሆን ይጠይቃል። በዚህ ረገድ ሐቀኛውና ፍትሐዊ ሊግ የስፔን ላሊጋ ነው። አንድ ቡድን ዓመቱን ሙሉ ምርጥ ካልሆነ ዋንጫ አያሸንፍም ብለዋል። ምናልባት በዚህ ረገድ እናንተ የግል መልከታችሁን ይሄ በሊግ ደረጃ በጣም ጠንካራው ሊግ የትኛው ነው ለሚለ እናንተ መልከት አጋሩን። እሳቸው ግን አሰልጣኝ ሃንሲ ፊሊክ 38ቱንም ጨዋታ ምርጥ መሆን ይጠይቃል ብለዋል። ካርሎ አንቸሎቲ ካርሊቶም ከኤል ክላሲኮ በፊት የኤል ክላሲኮን የመጨረሻ ጋዜጣዊ መግለጫ ሰጥተዋል። የዚህ ውድድር ዘመን የመጨረሻው ኤል ክላሲኮ ነው ምክንያቱም ባርሴሎና በዓለም ክለቦቹ ዋንጫ ላይ ስለማይገኝ ብለው ቀልደው አልፈዋል። እሳቸው ግን ስንብቱንም አያይዘው ነበረ። የኢንተር ሚላን እና የባርሴሎናን ጨዋታ ይቻለው በጣም ድንቅ ጨዋታ ነበር ይላሉ፣ ካርሎ አንቾሎቲ ለፍጻሜ ላለፉት ፓሪሰን ጀርሜን እና ኢንተር ሚላን ግን እንኳን ደስ ያላቸው ማለትን ወዳለው በዚሁ አጋጣሚ ብለዋል። ሪያል ማድሪድ እና ጠበቂ ወዳለውኝ ሪያል ማድሪድ የዓለማችን ምርጡ ቡድን ነው። ምርጥ ነገር ይገባዋል። በትልቅ ደረጃ ሊጠቀስ የሚችል ክለብ ነው። በእያንዳንዱ ቀን ለሪያል ማድሪድ የምመኘው ነገር በሙሉ ምርጡን ነው ሲሉ ተደምጠዋል። ኤል ክላሲኮን ለመጨረሻ ጊዜ በዚህ ሳምንት ያደርጋሉ። እሳቸው በቀጣይ የብራዚል ብሔራዊ ቡድን ዋና አሰልጣኝነትን ስራም ይረከባሉ ተብሎ ይጠበቃል። በስፔን ላሊጋ ይህን መረጃ እስካጠናቀርንበት ሰዓት ድረስ አንድ ጨዋታ ተጠናቆ ነበር። ይኸውም በቫሌንሺያና ና በሄታፌ መካከል የነበረ ጨዋታ ነው። ጨዋታውን ባለሜዳው ቫሌንሺያ ሶስት ለባዶ በሆነ ውጤት አሸንፏል። ስምንተኛው ደቂቃ ላይ ፓፑል 18ኛው ደቂቃ ላይ ሎፔዝ እና 37ኛው ደቂቃ ላይ ድዋሮ ያስቆጠሯቸው ሶስት ግቦች ከረፍት በፊት የተገኙና ሶስቱ ግቦች ሶስት ነጥብም ያሳኩባቸው ሆኖ ተጠናቀዋል። ሌላው የተጠናቀቀው ጨዋታ ውድ ቤተሰቦቻችን ይህን መረጃ ስናጠናክርላችሁ በጣሊያን ሴሬ ኮሞ ከካግላሪ ያደረጉት ጨዋታ ነበረ። ኮሞ ካግላሪን ሶስት ለአንድ በሆነ ውጤት ድል አድርጓል። 1903 ላይ የተመሰረተውና በሴስክ ፋብሬጋስ የሚሰለጥነው ኮሞ ሶስት የማሸነፊያ ግቦች ከመቆጠራቸው በፊት አዶፕ ለካግላሪም ገና 22ኛው ደቂቃ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ግን ኮሬት ጋብርኤል ስተለርስ በ40ኛው እናም በ45ኛው ደቂቃ ላይ ግብ አስቆጠሩ። ከረፍት መልስ ኳትሪን ባስቆጠራት የ77ኛ ደቂቃ ግብ በድምሩ 3 ለአንድ በሆነ ውጤት ኮሞ ድል ማድረግ ችሏል። የሴስክ ፋብሬጋስ ቡድን ግን ውድ ቤተሰቦቻችን በጣም አስደናቂ ጉዞ ላይ ይገኛል። ባለፉት ስድስት ጨዋታ ያልተሸነፈ ቡድን ነው። የሴስክ ፋብሬጋስ ቡድን ስድስቱንም ድል አድርጓል። ሞንዛን ሶስት ላያን፣ ቶሪኖን አንድ ለባዶ፣ ሊሴን ሶስት ለባዶ፣ ዣንዋን አንድ ለባዶ፣ ፓርማን አንድ ለባዶ እና ዛሬ ደግሞ ካግላሪን ሶስት ለአንድ በሆነ ውጤት ድል አድርጓል። ሴስክ ፋብሬጋስ ቡድን እንቅስቃሴም እጅግ በጣም አስደናቂ የሚባል ነው። የጀርመን ቡንደስሊጋ 33ኛ ሳምንት መርሃ ግብር ሲካሄዱ ከሊጉ የወረዱ ሁለት ክለቦች በይፋ ታውቋል። በዛሬው ዕለት ዛሬ ከነበሩ ጨዋታዎች በኋላ ቦሁም ከሜንዝ ያደረጉትን ጨዋታ አራት ለአንድ በሆነ ውጤት መሸነፉን ተከትሎም ከቡንደስሊጋው መውረዳቸውን አረጋግጠዋል ቦሁም። በሌላ በኩል ሆለስቲን ኪልክ በፍራይቡርግ ሁለት ለአንድ መሸነፉን ተከትሎ ከቡንደስሊጋ የወረደ ሌላኛው ክለብ ሆኗል። ሌፕሽን በበኩሉ ነጥብ መጣሉን ተከትሎ የአውሮፓ ሻምፒዮንስ ሊግ ተሳትፎ ቦታ ህልሙ አክትሟል። በሌላ በኩል ፍራይቡርግ በሚቀጥለው ዓመት በአውሮፓ ሻምፒዮንስ ሊግ ለመሳተፍ እጅግ በጣም ተቃርቧል። ፍራይቡርግ በቀጣይ መጨረሻ ጨዋታውን የሚያሸንፍ ከሆነ በቀጥታም የአውሮፓ ሻምፒዮንስ ሊግ ትኬትን እንደዚሁ የሚቆርጥ ነው የሚሆነው። ወርደር ብሬመን ካረቢ ለብ 0 ለ0 ሄደንም ዩኒየን በርሊንን 3 ለ1 ሚንዝ ቦካምን አራት ለ1 እና ፍራይቡርግ ሆለስቲን ክልን ሁለት ለ1 ያሸነፉበት ጨዋታ ደግሞ በጀርመን ቡንድስሊጋ የተመለከትናቸው መርሃ ግብሮች ነበሩ። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ የነበሩ ሌሎች አጫጭር ስፖርታዊ ጥንቅሮችን ደግሞ እያደረስናችሁ ቆይታ እናድርግ። እስከ ፕሮግራማችን ፍጻሜ በድጋሜ ከእኛ ጋር ቆዩ። ካል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዛሬ በእንግሊዝ ምድር የሴቶች ፕሪሚየር ሊግ የመጨረሻ ጨዋታዎች ተደርገው የሴቶች ፕሪሚየር ሊግ ተጠናቋል። ወደ ቤተሰቦቻችን ሲጠበቀው የነበሩ ጨዋታዎችና እጅግ በጣም ለየት ያሉ ክስተቶችን አጋርተናቸው ወደ ፕሪሚየር ሊግ መረጃ እንሻገር። ማንችስተር ሲቲ ሴቶች ቡድን ክሪስታል ፓላስን አምስት ለሁለት በሆነ ውጤት ድል ያደረጉበት ጨዋታ ነበረም። ሌላኛው ጨዋታ ተጠባቂ የነበረው በሴቶቹ የሴቶቹ አርሰናል ከሴቶቹ ማንቸስተር ዩናይትድ ጋር ያደረጉት ጨዋታ ነበረ። የሴቶቹ የአርሰናል ቡድን የሴቶቹን ማንቸስተር ዩናይትድን አራት ለሶስት አሸንፈዋል። ኬሊ ካንዲሊ፣ ማኑን፣ ምናን ሊቲል ግቦቹን ለአርሰናል ሲያስቆጥሩ ለዩናይትድ ሴቶች ቶኒ ታላንድ እና ሊተሸር ግቦቹን ማስቆጠር ችለዋል። ትልቁ ጨዋታ ግን የነበረው ውድ ቤተሰቦቻችን በስታንፎርድ ብሪጅ የሴቶቹ ቡድን ቼልሲና ሊቨርፑል ሴቶች ያደረጉት ጨዋታ ነበር። ይሄኛው ጨዋታ ለየት ያለ ክስተት የነበረው ነው። ካስታወሳችሁ ከስድስት ቀናት በፊት የቼልሲ ወንዶች ለሊቨርፑል ወንዶቹ ጋርድ ኦፍ ሆነርስ አደረገው፣ ግራና ቀኝ ቆመው አጨብጭበው ነበር ያስገቧቸው። ዛሬ ደግሞ ተረኞቹ የሊቨርፑል ሴቶች ነው። የሊቨርፑል ሴቶች የቼልሲ ሴቶችን አጨብጨበ ወደ ሜዳ አስገብተዋል። በስድስት ቀን ልዩነት እግር ኳስ እንደዚህ ናት። ጨዋታው በቼልሲ ሴቶች አንድ ለባዶ አሸናፊነት ተጠናቋል። ያውም ግቡ የተቆጠረችው ዘጠና አንደኛው ደቂቃ ቢቨር ጆንስ ያስቆጠረችው ግብ ነበረ። የቼልሲ ሴቶች ቡድንን ሊቨርፑልን አንድ ለባዶ ድል እንዲያደርጉ ያደረገ ከዚህ ድል በኋላ የሴቶቹ ፕሪሚየር ሊግ ተጠናቀቀ። ቼልሲዎች በእንግሊዝ ፕሪሚየር ሊግ የሴቶች ውድድር ታሪክ የመጀመሪያ ቡድን ሆነዋል። 22ቱንም ጨዋታ ሳይሸነፉ የሴቶች ፕሪሚየር ሊጉን ዋንጫ አነሱ። ከ22 ጨዋታ 19ን አሸንፈው ሶስታቸው ጡ ምንም ሽንፈት አልተፈጠረም። ሶኒያ ባምባስተር ይሄንን አድርጋለች ቼልሲን እየመራች በመጀመሪያ ዓመቷ ማለት ነው። በቼልሲ እግር ኳስ ታሪክ 2005 ላይ ወደ 20 ዓመት ወደኋላ ኋላ ተመልሰን ነው ማለት ነው። ቤተሰቦቻችን ጆዜ ሞሪኖ ወጣቱ የእንግሊዝ ፕሪሚየር ሊግ አሰልጣኝ ሆኖ ነበር ዋንጫን ያነሱ ያውም በመጀመሪያ ዓመታቸው። ሶኒያ ባምባስተር ከ20 ዓመት በኋላ ደግሞ በሴቶች ፕሪሚየር ሊግ አንድም ጨዋታ ሳትሸነፍ ዋንጫን ያነሳች ያውም በመጀመሪያ ዓመቷ። ሁለቱም አሰልጣኞች በ20 ዓመት ልዩነት በቼልሲ ወንዶችና ሴቶች እግር ኳስ ታሪክን ሰርተዋል። የቸልሲ ሴቶች ቡድን ለስድስተኛ ጊዜም ነው የፕሪሚየር ሊጉን ዋንጫ እንደዚሁ ማሳካት የቻሉት። አሊሳ ሩሶ የቀድሞ ዩናይትድ ተጫዋች፣ የአሁኗ የአርሰናል ተጫዋች እንዲሁም ካዲጃ ሻው የማንቸስተር ሲቲ ተጫዋች እኩል 12 ገቦችን በማስቆጠር የሴቶች ፕሪሚየር ሊግ የወርቅ ጫማውን የወሰዱ ሁለት ተጫዋቾች ሆነዋል። ቸልሲ ሴቶች በ60 ነጥብ አንደኛ፣ አርሰናል በ48 ነጥብ ሁለተኛ፣ ማንችስተር ዩናይትድ በ44 ነጥብ ሶስተኛ፣ ማንችስተር ሲቲ በ43 ነጥብ አራተኛ፣ ብራይተን በ28 ነጥብ አምስተኛ ሆኖ ጨርሷል። በክለቦቹ መካከል በተለይ ብራይተን እንዴት ርቆ በግማሽ ነጥብ ያክል ርቆ አምስተኛ ደረጃ በሴቶቹ ይዘው አጠናቀዋል። ወደ ወንዶቹ የእንግሊዝ ፕሪሚየር ሊግ መረጃዎቻችን እንሻገር። በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር አመት ሶስት ተጫዋቾች ብቻ ናቸው 25 ሲደመር የግብ ተሳትፎን ማድረግ የቻሉ። ሳላ 46 የግብ ተሳትፎ፣ አሌክሳንደር ኢሳክ 29 የግብ ተሳትፎ፣ ብሪያን መቤሞ 25 የግብ ተሳትፎን የደረሰ ሶስተኛው የፕሪሚየር ሊግ ተጫዋች መሆን ችሏል። ስኩዋካ ነው መረጃውን ይዞት የወጣው። በጣም አስደናቂ ውድድር ዓመትን ካሳለፉ የፕሪሚየር ሊግ ተጫዋቾች አንደኛው ማለት ይቻላል። ብሪያን መቤሞ ወልቭስ እንግዲህ በብሬንትፎርድ ኤፕሲሽ ተሆነን አንድ ለባዶ በሆነ ውጤት ማሸነፍ ሲችል የሼድን ግብ አሲስት ማድረግ ችሎ የነበረው እሱ ነው። ሌላኛው የፕሪሚየር ሊግ ጨዋታ የነበረውም በብራይተን እና በወልቭስ መካከል የነበረ ጨዋታ ነው። ብራይተን ጨዋታውን አንድ ለባዶ በሆነ ውጤት ድል አድርጓል። የብራይተንን ግብ ዳኒ ዌልቤክ 28ኛው ደቂቃ ላይ በፍጹም ቅጣት መት ማስቆጠረ ችሏል ዳኒ ዌልቤክ ግብ ማስቆጠሩን ተከትሎ ውድ ቤተሰቦቻችን በአንድ የውድድር ዓመት አስር ግቦች ላይ መድረስ የቻለው ይህ ለመጀመሪያ ጊዜ ነው። ስለሆነም ዳኒ ዌልቤክ አስረኛ የፕሪምየር ሊግ ግቡን በዛሬ ዕለት ማስቆጠር ችሏል። ሌላኛው የፕሪምየር ሊግ ጨዋታ የነበረው ውድ ቤተሰቦቻችን በኤቨርተን እና በፉልሃም መካከል ነበረ። ኤቨርተን ከሜዳ ውጭ ፉልሃምን ክራቨን ኮቴጅ ድረስ ሄዶ ሶስት ለአንድ አሸንፏል። በሄድሜን ህዝ ግብ በ17ተኛው ደቂቃ ይመሩ ነበረም። ከረፍት ሊወጡ ሶስት ደቂቃ ሲቀር ማይከሎንግ፣ ከረፍት በኋላ ኬን ሳ በአንደኛው ቤቶ ሳ በአራተኛው ደቂቃ የኤቨርተንን ሶስት የማሸነፊያ ገቦች ከመረብ ማዋሃድ ችለዋል። ኖቲንግሃም ፎረስት ሁለት የፕሪሚየር ሊግ ታላላቅ ክለቦችን ተጫዋች የግላቸው ማድረግ ይፈልጋሉ። በተለይም በሚቀጥለው የውድድር ዓመት ራሳቸውን በትልቅ ደረጃ ማጠናከር ይፈልጋሉ። ለዚህም እንግዲህ በዋነኝነት የያዙት የሊቨርፑሉን ጀረል ኳንሳን በመሀል ተከላካይነት መውሰድ ሲፈልጉ፣ ሌላኛው የማንቸስተር ሲቲውን የ አማካይ ስፍራ ተጫዋች ጀምስ ማኬቴንም እንደዚ የገላቸው ማድረግ ይፈልጋሉ። በእርግጥ ጀምስ ማኬቴን የገላቸው ለማድረግ ከቶትንሃም እና ከባየር ሌቨርፑሰን ጥብቅ ፉክክር ግን ይገጥማቸዋል። ማይሰር ሲቲዎች ዛሬ እጅግ በጣም ውዱን የፕሪሚየር ሊግ ነጥብ ጥለዋል። ያውም በሳውዛምፕተን ሴንት ሜሪ ላይ ነበረ ጨዋታው። ኤርሊንግ ብሮት ሃላንድ ከረጅም ጊዜ በኋላ ለማንቸስተር ሲቲ መጫወት የቻለበት ነበረም። ከፈረንጆች ማርች በኋላ መጫወት አልቻለም ነበረ። በእንግሊዝ ፕሪምየር ሊግ 36ኛ ሳምንት መራ ግብር ማንችስተር ሲቲ ከሳውዛምተን ጋር ያደርጉት ጨዋታ 0 ለ0፣ መጠናቀቁን ተከትሎም ሲቲ ነጥቡን ከ6465 ብቻ ነው ማድረስ የቻለው። ሳውዛምተን መውረዱን አረጋግጧል። ቀድሞ ሀያኛ ደረጃን ይዞ እንደሚወርድም አረጋግጧል። አስራ ሁለት ነጥቦች ላይ ደረሰ። ቀጣይ ሳምንት ማንቸስተር ሲቲ ከክሪስታል ፓላስ የፕሪምየር ሊግ ሳይሆን የኤፍ ኤ ካፕ የፍጻሜ ጨዋታቸውን በግዙፍ ዌምብሌ ስቴዲየም ሲያደርጉ፣ ኤቨርተን ከሳውዛምፕተን ቀጣይ እሁድ የሚደረግ ተጠባቂም የፕሪምየር ሊግ መርሃ ግብር ነው። እጅግ በጣም ዘግናኝ የመኪና አደጋ ደርሶበት ነበረ ሚሼል አንቶኒዮ አምስት ወራት ተቆጥሯል። ይህንን ዘግናኝ የመኪና አደጋ ካስተናገደ ከአምስት ወር በኋላ በዛሬ ዕለት ለመጀመሪያ ጊዜ ልምምድ ሰርቷል አብዛኞች መትረፉ ነበረ ሲያስገርማቸው የነበረው ተጫዋቹ እንግዲህ አሁን ሙሉ ለሙሉ ወደ ልምምድ የመመለሱ ተረጋግጧል ከጥቂት ቀናት በኋላም ከዌስትሃም ዩናይትድ ጋር እንደዚሁ ያለው ኮንትራት ይጠናቀቃል መዳረሻው እስካሁን ይፋ ባይደረግም እንደተለመደው የሳውዲ ክለቦች ይሆናሉ ተብሎ ይጠበቃል በ2018 ኤንዞ ማሬስካ ዌስትሃም ዩናይትድ የፔሌግሪኒ ምክትል ሆነው አሰልጥነው ነበረ። ኤንዞ ማሬስካና ፔሌግሪኒ በደንብ ይተዋወቃሉ ማለት ነው። ወደ ቤተሰቦቻችን አሁን ታዲያ ጊዜና ዘመንን ቆጥሮ ማለት ነው ከሰባት ዓመት በኋላ ሁለቱ አሰልጣኞች በአንድ ግዙፍ ፍጻሜ ላይ ተገናኝተዋል። በኮንፈረንስ ሊግ ፔሌግሪኒ ሪያል ቤትስን እየመሩ የቀድሞ ምክትላቸው ኤንዞ ማሬስካ ደግሞ ቼልሲን እየመሩ በትልቁ መድረክ የሚፋጠጡ ይሆናል። የአውሮፓ ኮንፈረንስ ሊግ ጨዋታ በሁለቱ ክለቦች መካከል እንደሚደረግ ይታወቃል። በዚህ ውድድር ዘመን በፕሪሚየር ሊጉ ከበረኞች ውጭ ምርጥ ረጃጅም ኳሶችን በማቀበል ወይም ስኬታማ የሚባሉ ረጃጅም ኳሶችን በማቀበል ደረጃ ከመቶ ሙከራዎች ውስጥ ኮል ፓልመር 683 በመቶ ስኬታማ በመሆን በፕሪሚየር ሊጉ የሚስተካከሉ የለም። ሁለተኛውም የቡድን አጋሩ ሞይሰስ ካይሴዶ ነው፣ 643 በመቶ ስኬታማ ነው። የዌስታም ዩናይትድ ሉካስ ፓኬታ ሶስተኛ፣ የአርሰናል ዊሊያም ሳሊባ አራተኛ፣ ኢድሪሳ ጋና ጉዬ ከኤቨርተን 627 አምስተኛው ተጫዋች ነው። መረጃውን ከሁስኮርድ ላይ ነው ያገኘነው። ኮል ፓልመር ዘንድሮ ምርጥ ሲዝን አሳልፏል፣ ምንም ጥርጥር የለውም። ግን 2025 ከገባ በኋላ ደግሞ በጣም የተቸገረበት ዓመት እንደሆነ ይታወቃል። አንድ መረጃ በስፋት ማህበራዊ ትስስር ገጽ ላይ እየተዘዋወረ ይገኛል። ይህ መረጃ ደግሞ ቼልሲ ለዓለም ክለቦች ዋንጫ ተጫዋቾችን ሲያስፈርም አንዱ የአጭር ጊዜ ኮንትራት ለሮናልዶ ማቅረብ ነው የሚል ነው። ይህ መረጃ በግለሰቦችና በአንዳንድ ታማኝ ባልሆኑ ምንጮች እንጂ የተሰራጨው ክርስቲያኖ ሮናልዶ ለማስፈረም ቼልሲ አንድም እንቅስቃሴ አላደረገም እስከዚህ ሰዓት። ስለሆነም እነኚህ የታማኝ የዜና ምንጮች ያልሆኑ መረጃዎች ናቸው። ሰሞኑን በስፋ ሲሰራጩ የነበረው ሮናልዶ በአልናሰር ለመቆየት ብቻ ነው እስካሁን ፍላጎቱ ያለው። ከሌሎች ክለቦች ጋር ድርድርም ውይይትም አላረገም። ቼልሲም በሪያሱ ሮናልዶን ለማስፈረም እስከዚህ ሰዓት ድረስ ምንም አይነት እንቅስቃሴ አላደረገም። የሊቨርፑል የመስመር ተጫዋች ትሬንት አሌክሳንደር አርኖልድ ክለቡን ለቆ ሪያል ማድሪድን ለመቀላቀል በዝግጅት ላይ እንዳለ ይታወቃል። የአሌክሳንደር አርኖልድ ሊቨርፑልን መልቀቅ፣ አሰልጣኝ አርኔ ስሎት ቦታውን ለመተካት ትልቅ ስራ እንደሚጠብቃቸው ግልጽ ነው። የአርኖልድ መልቀቅ ሜዳ ላይ ብቻ ሳይሆን የሊቨርፑል የቡድኑ መሪዎች ኃላፊነት ውስጥም ክፍተት ይፈጥራል። የቡድኑ ሁለተኛ አንበል አሌክሳንደር አርኖልድ መልቀቅን ተከትሎ አሰልጣኝ አርኔስሎት ሌላ ምክትል አንበል መምረጥ ይጠበቅባቸዋል። በሚቀጥለው የውድድር ዓመት የሊቨርፑል ምክትል አንበል ኃላፊነትን ሳላ ወይም አሌክሲስ ማካሊስተር ሊወስዱት እንደሚችሉ ደግሞ ዘ አትሌቲክ የውስጥ ምንጮችን ዋቢ አድርጎ ገልጿል። በቀጣይ አርኔ ስሎት ምርጫ ያካሂዳሉ፣ ከሁለቱ ግን አያልፍም እየተባለ ይገኛል። አሌክሲስ ማካሊስተር ለወደፊት አርኔ ስሎት በሚፈልገው ላይ የበለጠ ትኩረት ይሰጣል ብዬ ያስባለው፣ ምንም እንኳን የፕሪሚየር ሊጉ ዋንጫ አሸናፊነታችን ቢረጋገጥም ነገር ግን በቀሩት ጨዋታ ላይ የወደፊቱን ቡድን ግንባታ ይጀምራል ብዬ ያስባለው አሰልጣኙ እጅግ በጣም የተለየ ነው። አንዳንድ ነገሮችን ማሻሻል እንዳለብን እናውቃለን። በዛ ነገር ላይ አሰልጣኙ በደንብ ይሰራል ብዬ አስባለሁ። በቀሩን ጨዋታዎች ላይ እና በቀጣይ ክረምት ላይ ክለቡን ማሻሻያ በደንብ ያደርጉበታል ብዬ አስባለሁ ብሏል። ይህንን ያለው የሊቨርፑሉ የአማካይ ስፍራ ተጫዋች የፕሪምየር ሊግ የወሩ ምርጥ ተጫዋች እና የሊቨርፑል የወሩ ምርጥ ተጫዋች አሌክሲስ ማካሊስተር ነው። ቫሌንሲያ ማሸነፉን ነገር ናቸው የታፌን ሶስት ለባዶ በላሊጋ ዛሬ በዚህ ጨዋታ ላይ ታዲያ የሊቨርፑል ንብረት የሆነው ግን በውሰት በዛው በቫሌንሺያ እየተጫወተ የሚገኘው ማማርዳሽቪሊ የጨዋታው ኮከብ ተብሎ እንደዚሁ መመረጥ ችሏል። በቀጣይ ክረምት ላይ ይህ ተጫዋችነት ክለቡን ሊቨርፑልን እንደሚቀላቀል ይታወቃል። በሊቨርፑል በኩል ደግሞ የእሱን መምጣት ተከትሎ የግብ ጠባቂ ስፍራ ላይ የሚጫወተው ኮማኒ ኬለር እንደዚሁ ክለቡን ይለቃለ ተብሎ ይጠበቃል። አርሰናሎች ከአራት ዓመት በፊት አንድ ውድ ተጫዋች ዝውውር ውድቅ አድርገዋል። ክቫቻ ክቫራታስኬሊያን ይህን ተጫዋች እንዲያስፈርሙ ወኪሉ ወትውቷቸውም ነበር ነው የተባለው። ነገር ግን በወቅቱ የነበሩ የአርሰናል የቦርድ አመራር፣ ስፖርቲንግ ዳይሬክተር ጭምር ዝውውሩን ውድቅ በማድረግ ማርኪኒዮስን ነበር በወቅቱ አርሰናል ያስፈረመው። ማርኪኒዮስ በቅጡም ለአርሰናል የተጫወተ ተጫዋች አይደለም። አሁን ክቫራታስኬሊያን ለናፖሊ የስኩዴቶ ሻምፒዮን መሆን ቁልፈ ተጫዋች የነበረ በዚህ ሰዓት ደግሞ ፓሪሰን ዠርሜን ለአውሮፓ ሻምፒዮንስ ሊግ ሲደርስ ቁልፍ ሚናን ከተጫወቱ ተጫዋቾች አንደኛው ነው። በዚህ ሰዓት የአውሮፓ ምርጡ ድሪብለርም ነው። እጅግ በጣም አስደናቂ ታለንት ያለው በዛ ላይ ደግሞ በጣም ኤፌክቲቭ ከሚባሉ ተጫዋቾች አንደኛው ነው። እንግዲህ ይህንን ጥያቄ ውድቅ በማድረግ ብራዚላዊ ማርኪኒዮስን ካስፈረሙ በኋላ ማርኪኒዮስ በውሰት እየተንከራተተ ይገኛል። ሚኬል አርቴታ፣ ሚኬል ሜሪኒዮ፣ ዴቪድ ሪያ አሁን ማርቲን ዙቤሜንዲ ተጨምሯል። ቀጥሎ ጋርሻና ኒኮ ዊልያምስ ይጠበቃሉ። አርሰናል ቀስ በቀስ የስፔን የዘር ሀረግ ያላቸውን አሰልጣኝ ተጫዋቾች በማሰባሰብ ላይ ይገኛል። በርካቶች ምናልባት የሌላኛው የአያክስን ቡድን በዩናይትድ ሲገነቡ እንደነበረው የኤሪክ ቴን ሃግ ቡድን ካስታወሳችሁ አብዛኛው የአያክስ ተጫዋቾችን ሲሰበስቡ ነበር እሳቸው ኤሪክሰን ብትሉ ኦናናን በርካታ በርካታ የአያክስ ንብረት የነበሩ በአያክስ የተጫወቱ ተጫዋቾችን አሰባስበው ነበረ ማቲያስ ዲሌክትን ጨምሮ ማለት ነው። አሁን ደግሞ የዛ ካርበን ኮፒ የሚመስለው ነገር በአርሰናል ቤት እየታየ ነው። የዛሬ ዙቤ ሜንዲን ጨምሮ፣ ከዚህ በፊት ራይ ሜሪኖ እና አርቴታ ስፔናዊ ናቸው። ቀጣይ ይመጣሉም ተብሎ በስም ዝርዝር የተያዙት ስፔናውያን እንደሆኑ ይታወቃል። አርሰናል በኩል ግን ለሪያል ሶሲዳድ የተጫወቱና ከሪያል ሶሲዳድ ያስኮበለሏቸው ተጫዋቾች ማርቲን ኦዴጋርድ፣ ሚኬል ሜሪኖ፣ አሁን ዙቤ ሜንዲ፣ ቀጣይ በሪያል ሶሲዳድ ራሱን ለአውሮፓ እግር ኳስ አሳይቶ በኒካስል ዩናይትድ እየተጫወተ የሚገኘው አሌክሳንደር ኢሳክ በሩመር ደረጃ በትልቁ የሚጠበቀውም ተጫዋች እንደሆነ ይታወቃል። የዝውውር መስኮቱ እንግዲህ ገና አልተከፈተም። ግን አርሰናል ሊያስፈርማቸው በርካታ ጥረት ካረጓቸው ተጫዋቾች የዙቤ ሜንዲን ጨርሷል ዛሬ በቃል ደረጃ። የሚጠበቁ ግን ስራ እየተሰራባቸው ያሉ አሉ። በተለይም ከአንድሪያ ቤርታ መምጣት በኋላ ትልቅ ለውጦችን እያየን ነው። ዮገሬስ ጋርሻ፣ ሞስኬራ፣ ሲሞንስ፣ ጌንት ሴስኮ በዋነኝነት አሁንም ስራዎች እየተሰሩባቸው የሚገኙ የአርሰናል ኢላማዎች ናቸው። በቀጣይ ምን ያህል እርምጃ ምን ያህል የማፈጻጸም ሂደት እነ ተጫዋቾች ላይ ይኖራል የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው አርሰናል ለትሮሳርድ እስከ 29 የሚቆየውን አዲስ ኮንትራት ሊያቀርብለት ይችላል የሚሉ የሩመር መረጃዎች ወጥተዋል። ከ30 ዓመት በላይ ለሆነው ተጫዋች ግን አርሰናል እንደዚህ አይነት ኮንትራትን አቅርቦ ያቅምና ትንሽ ነገርዩ አነጋጋሪ እየሆነ ይገኛል። በማርቲኔሊም በትሮሳርድን በኩል ድርድር እየተደረገ እንደሆነ ይታወቃል። ከዚህ ጋር በተያዘ ከአርሰናል የሚወጡ ታማኝ የዜና ምንጮችን መረጃ አሰባስበን በቀጣይ ከዚህ ኮንትራት ማራዘም ጋር በተያያዘ ያሉ ጉዳዮችን ለማጥራት እንሞክራለን። የቶማስ ፓርቴ ነገር አሁን ወደ ጥያቄ ምልክት ውስጥ ገብቷል። ከማርቲን ዙቢመንዲ ወደ አርሰና ለመምጣት በኋላ ይህንን ያወቁ በርከት ያሉ ታላላቅ የአውሮፓ ክለቦች አይናቸውን እዚህ ተጫዋች ላይ ጥለዋል። ዩቬንቱስ ሌላኛው ክለብ ሆኗል። አስቀድመን የባርሴሎናን ስም ስንሰማ ነበር። አሁን ታዲያ ዩቬንቱሶች የቶማስ ፓርቴ ፈላጊ ሆነው ብቅ ብለዋል። በእርግጥ ዩቬንቱሶች የማንቸስተር ዩናይትዱን ቪክተር ሌንድሎፍ ደግሞ በተከላካይ በኩል በነጻ ወኪልም እንደዚሁ የማስፈረም ፍላጎት አላቸው። በዚህ ሲዝን በኢሮፕ ሊግ እየተሳተፈ የሚገኘው ማንቸስተር ዩናይትድ በመጨረሻ የሜዳ ክፍል ላይ ብዙ ኳሶችን የሚያቀብልለት ብሩኖ ፈርናንዴዝ ነው። አምበሉ ብሩኖ ፈርናንዴዝ 279 ፓሶችን በመጨረሻ የሜዳ ክፍል ላይ በማቀበል በአውሮፓ በኢሮፕ ሊግ ቀዳሚ ተጫዋች ነው። ከእሱ ቀጥሎ ያለው ዣንስ ፒተር ሂውድ የፖርቶጌል ሜቶ ተጫዋች 247 ነው ያለው። ቀጣይ ይህም ቁጥር ከፍ ይላል፣ ምክንያቱም በፍጻሜ ጨዋታ ከቶትናም ሆትስፐርስ ጋር ሴላ ሚጮት ማለት ነው። ብሩኖ በዚህ ሲዝን በቁጥራዊ መረጃዎች 250 በሚል ና 250 ሲደመር በሚባሉ ቁጥራዊ መስፈርቶች ላይ በብዛት ስሙን እየሰማን ነው። የማንቸስተር ዩናይትድ እጅግ በጣም ወሳኝ ተጫዋቹን ማሳያ ሌላ ቁጥር ነው። ስኩዋካ ነው መረጃውን በፊት ገጹ ላይ የወጣው። ብራዚላዊ ሆኖ ለማንቸስተር ዩናይትድ ብዙ ግብ በማስቆጠር ፍሬድ ነበረ ረጅም ጊዜ ሪካርዱን ይዞት የነበረው፣ 17 ከዛ ቀጥሎ አንቶኒ ነበር። አሁን ግን ካርሎስ ካዝሜሮ 17 በመድረስ ከፍሬድ እኩል ሆኗል። ቀጣ ለማንቸስተር ዩናይትድ አንድ ግብ የሚያስቆጠር ከሆነ ለማንቸስተር ዩናይትድ የተጫወተ በርካታ ገብ ያስቆጠረ ብራዚላዊ ይሆናል። ይኸውም የአጥቂ ስፍራ ተጫዋች አይደለም፣ የአጥቂ አማካይም አይደለም፣ የተከላካይ አማካይ ሆኖ እየተጫወተው ነው ይህንን እያደረገ የሚገኘው። ፖርቹጋል የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪ በቀጣይ ውድድር ዓመት በቡድናቸው እስከማይነኩ ተጫዋቾች ውስጥ አንደኛው ብሩኖ ፈርናንዴዝ እንደሆነ ሲያስታውቁም ኮቢ ሜኑን፣ ደዳሎት፣ ፓትሪክ ዶርጉን የመሳሰሉ ሌሎችም የቡድኑ ቆልፈ ተጫዋቾች አሉ። አሁንም በዩናይትድ በኩል ግን የብሩኖ ፈርናንዴዝን ያክል ዋስትና የተሰጠው አንድም ተጫዋች የለም። ግን ዩናይትድ ደግሞ በአንድ ጊዜ ቡድኑን ያፈራርሳለም ተብሎ አይጠበቅም። በሩበን አሞሪ ስር ግን ነኚህ ጥቂት ተጫዋቾች ዋናና የማይነኩ ናቸው ተብለዋል። ታይለር ፍሪድሪክሰን በቅርብ ጊዜያት ውስጥ ለማንቸስተር ዩናይትድ ዋናው ቡድን እየተጫወተ ጣም አስደና ጊዜንም እያሳለፈ ይገኛል። ሃሪ ማጉዌር መሪ የሆነ ተጫዋች ነው። ለእኔ ጥሩ ምሳሌና ተምሳሌት የሆነ ተጫዋች ነው። እሱ ለእኔ ብዙ ምክሮችንም ይሰጠኛል። እኔ ለማንቸስተር ዩናይትድ የመጀመሪያ ጨዋታዬን ከማድረግ በፊት ሃሪ ማጉዌር እንዲህ አለኝ። መረጋጋት አለብህ። ጨዋታውን ቀለል አድርገ ለመጫወት ሞክር። በጨዋታው ላይ ራስን ለመገንባት ሞክር። ከዛ ሁሉም ነገር ደና ይሆናል አለኝ። የእሱን ምክሮች ሜዳ ላይ የተገበርኩ ነው። ለእኔ በአራያ ደረጃ የምጠቅሰው ሃሪ ማጓየርን ነው ብሏል። ሃሪ ማጓየር በዩናይትድ ብዙ የተገፋ ግን ዘንድሮ ማንቸስተር ዩናይትድ ቤት የትልልቅ ቅጽበቶች ምክንያት የሆነ ተጫዋች ነው። ባለቀ ደቂቃ ገቢ ያስቆጠራል። ማይሰሩ ዩናይትድ ተሸነፈ ሲባል ገቢ አስቆጣሪው ማጓየር ነው። ማይሰሩ ዩናይትድ አለፈ ሲባል ምክንያቱም እሱ ነው። ላብነት ያክል በኤሮፓ ሊግ ጊዜ ለመድረሳቸው ምክንያት የሆነውን የኦሎምፒክ ሊዮንን ጨዋታ በናነሳ ሃሪ ማጉዌር በዚህ ደረጃ ተጠቃሽ ተጫዋች እንደሆነ ይታወቃል። የቶትናም ሆትስፐርሱም ፈጣን የማል ተከላካይ ሚኪ ቫን ደ ቢን ስለ ዩሮፕ ሊግ ፍጻሜ ተናግሯል። በፍጻሜ ጨዋታ ላይ ምንም ነገር ሊከሰትና ሊፈጠር ይችላል። ነገር ግን እኛ በፍርሃት ወደ ሜዳ ፈጽሞ አንሄድም። በእርግጠኛ የምንገጥመው ቡድን ምን አይነት ኳሊቲ እንዳለው እናውቃለን። ጨዋታ አስቸጋሪ እንደሚሆን እናውቃለን። ማይሰሩ ዩናይትዶች በዩሮፕ ሊግ ውድድር ላይ ጥራታቸውና ብቃታቸውን አሳይተዋል። ስለዚህ የምንገጥመውን ቡድን ብናውቅም የምንገጥመው ቡድን ግን ጠንካራ እንደሆነ እናውቃለን። ለዛ በቂ ዝግጅት አድርገን እንሄዳለን ብለዋል። ወደ በቢል ባው ስቴዲየም ነው ጨዋታው የሚደረገው። ወደ 52 ሺህ የሚጠጋ ደጋፊን መያዝ ይችላል ስቴዲየሙ። ማይሰር ዩናይትድ በዚህ ሳምንት ጨዋታውን የሚያደርገው ከዌስትሃም ዩናይትድ ጋር ነው ኦልትራፎርድ። እሁድ 10 ሰዓት ከ15 ደቂቃ ሲል አልቢትር ጀሬድ ጉሌት ጨዋታውን በመሃል አልቢትርነት ይመሩታል። ቃል ስፖርት ዩቲዩብ ቻናል ለእለተ ቅዳሜ ምሽት ለዚህ ሰዓት ያሰናዳላችሁ መረጃ ፍጻሜው እዚህ ጋ ይሁን። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን አሰባስበን ይዘን እንመጣለን። ሰናይ ጊዜ።